መልሰናል። አድማቻችን የሊዮፖልዶ ሉኬን ታሪክ ነው የተመለከት ነው። አርጀንቲና በ1978 የመጀመሪያውን የዓለም ዋንጫ አስታሳካ ቡድን ውስጥ ስለነበረው ክስተት የተወሰነ ተመለከትን። አሁንም ቆይታችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው። እንድታደርጉ ምን ጋብዛችሁ ሌላኛውን ጉዳይ እንመልከት። ፈረንሳይ ና የስኬታማ አሰልጣኞቿን ጉዳይ እናንሳ። በየክለቦቹ ስኬታማ የሆኑ ፈረንሳይና አሰልጣኞች በተለይ ደግሞ በአሁን ጊዜ እየተመለከትን አይደለም። በጣሊያን በኩል በርካታ አሰልጣኞች አሏት አይደል ጣሊያን። ያው ፈረንሳይ በተጫዋቾቿ በኩል ክፍተት እንደሌለባት የተመለከት ነው። በየጊዜው የሚፈሩ ተጫዋቾች በዓለም እግር ኳስ በአውሮፓ ላይ በርካታ ተጫዋቾች ናቸው። ግን በአሰልጣኞች እንደዚህ አይደለም። በቅርብ ጊዜ የምናስታው ሰው ሰው የዚነዲን ዚዳንን ታሪክ ነው እንግዲህ በሪያል ማድሪድ ስኬታማ ጊዜ ነበረው፣ በጣም ስኬታማ ጊዜ ነበረው። ከዛ በላ እሱም በሌላ ክለብ አሰልጣኝነት አልተመለከት ነው። ይህንን ጉዳይ እናንሳ። አሁን ያነሳሹ ነው ትልቁ የተቃርኖ ነጥብ። ምርጥ ተጫዋቾች ያፈራል ፈረንሳይ በየጊዜው ከብራዚል ጋር ይፈራረቃሉ አንዳንድ ጊዜ ብዙ ተጫዋቾችን ለአለም የእግር ኳስ ገበያ በማቅረብ በቅርብ ጊዜ የፓሪስ ሰበርብ የሚባለው የፓሪስ ከተማ ዳርቻ እነ ሌዙሊስ እነ ቦንዲ ምናምን ያሉበት ከሳኦ ፓውሎ የበለጠ ብዙ ፕሮፌሽናል ተጫዋቾችን የሚያፈራ አካባቢ ሆነ። በየጊዜው በየአዳዲስ የውድድር ዘመን ትልቅ ፈረንሳይ ኮከብ እግር ኳስ ተጫዋች እናያለን። ፈረንሳይ ራሱ ሊጓን የምታስተዋውቀው ሊገ የሚባለውን ላሊግ ደ ታሎንት ብለን ወይም የተሰጦች ሊግ ብለን የምትጠቅሰው የክህሎት ጥያቄ የለም የፈረንሳይ እግር ኳስ ተጫዋቾች ውስጥ እነዚህን እግር ኳስ ተጫዋቾች እያሰለጠኑ ለዚህ ምዕራፍ ያደረሱ አሰልጣኞች ለምን በአውሮፓ ትልልቅ ክለቦች ያሰለጥነው አናይም ነው ጥያቄው። እንዳነሳሹ ከውጭ ሀገራት ዜጎች መካከል በእንግሊዝ ብዙ ጊዜ ደጋግሞ ያሸነፉት ጣሊያኖቹ ናቸው። በቁጥር ካየሽ ክላውዲዮ ራኘሪ የፕሪምየር ሊግ ሻምፒዮን ሆነዋል። ኮንቴ የፕሪምየር ሊግ ሻምፒዮን ሆነዋል። አንቸሎቲ የፕሪምየር ሊግ ሻምፒዮን ሆነዋል። እንደዚህ ስፔናውያን ደግሞ በብዛት አሉ አሁን የአርሰናል የማንቸስተር ሲቲ ሌሎችም ክለቦች አሰልጣኞች ስፔናውያን አሰልጣኞች ናቸው። በእንግሊዝ ብቻ ሳይሆን በሌሎችም የአውሮፓ ሀገራት፣ ያለፈው ዓመት የቻምፒየንስ ሊግ አሸናፊ ጣሊያናዊ ናቸው። ያለፈው ዓመት የዩሮፓ ሊግ አሸናፊ ጣሊያናዊ ናቸው። ያለፈው ዓመት የቡንደስ ሊግ አሸናፊ ሻቢ አሎንሶ ስፔናዊ ነው። ፈረንሳይንን ግን እንደዚህ አናይም። በተለይ ትልቅ የእግር ኳስ አገር ከመሆኑ አንጻር ከእንግሊዝ ጋር ልናመሳስለው እንችላለን። አሁን በቀደም ኤዲሃው ዋንጫ ሲያሸንፍ ከ2008 ነው፣ ከ2009 በኋላ የመጀመሪያው እንግሊዝ አሰልጣኝ ከሀሪ ሬድናፕ በኋላ ሀሪ ሬድናፕ ራሳቸው ከፖርትስ መዝጋር የኤፌ ካፕ ሻምፒዮን ከሆኑ በኋላ ን ሁለ 2010 በፊት ነው፣ እርግጠኛ አይደለሁም። የፈረንሳይን አሰልጣኞችን በተመለከተ ግን ሁል ጊዜ እንደዚህ አልነበረም። ለምሳሌ 2001 2002 ላይ የዋንጫ ፉክክር ከነበር የዋንጫ ፉክክር የነበረው በሁለት ፈረንሳይና አሰልጣኞች መካከል ነው። አርሰናልን በሚያሰለጥኑት አርሰን ቬንገርና ሊቨርፑልን ያሰለጥኑ በነበሩት ጄራርድ ሁልዬ መካከል 87ና 80 ነጥብ ይዘው ነበር የጨረሱት። የሊቨርፑል እና የአርሰናል አሰልጣኞች ፈረንሳይና አሰልጣኞች ነበሩ በወቅቱ ግን ሌላም ፈረንሳይ አሰልጣኝ ነበር። 1984 የዓለም ዋንጫ ላይ የአውሮፓ ዋንጫ ላይ ከማይረሱት አራት ከዋክብት ወይ ማጂክ ካርተት ከሚሏቸው ከነዚ አባላት መካከል አንደኛው ዦንቲጋና የፉልሃም አሰልጣኝ ነበር። አሁን ስማቸው በብዙ በመጥፎ የሚነሱት ሙሐመድ አልፋይድ፣ የፉልሃም ባለቤት፣ ግብጽ ብሪታንያ፣ የክለቡ ባለቤት ናቸው። ይህንን የቀድሞ ዝነኛ ተጫዋች የፉልሃም አሰልጣኝ ያደረጉት ግን በዝናው ሳይሆን ለምሳሌ እነ ቪክቶር ኤክፔባ፣ ፋቢያን ባርቴዝ፣ ቲሪ ኦንሪ፣ ማርሴሎ ጋያርዶ፣ ሌሎች ምርጥ ተጫዋቾች ያሉበትን ሞናኮን አሰልጥኖ የሊገ ሻምፒዮን ማድረግ የቻለም በጣም ጥሩ አሰልጣኝ ነበር እና የፉልሃም አሰልጣኝ ሆኖ ፉልሃም ስቲድ ማልብሮንክ፣ ስቲቭ ማርሌ አይነት ፈረንሳዊ ተጫዋቾች ነበሩት፣ ግን እንደ ሉዊስ ቦአ ሞርቴ አይነት ተጫዋቾችም ቡድን ውስጥ ነበሩ። ኤድዊን ቫንደርሳር ግብ ጠባቂያቸው ነበር። ኢንተርናሽናል ቡድን ነበር፣ ግን አሰልጣኙ ፈረንሳይ ነው። ሌሎችም አሰልጣኞች በአውሮፓ በዛ ዘመን ይቀናቸው ነበር፣ ሻምፒዮን ባይሆኑም። ለምሳሌ ሬናል ዴኑ የሚባሉት አሰልጣኝ ሪያል ሶሴዳድ ሳይጠበቅ ሪያል ማድሪድን ለዋንጫ የሚፎካከር ቡድን አደረጉት። ሁለተኛ ሆኖ ጨረሰ። እንግዲህ ሻቢ አሎንሶ፣ ኒያት ካቪቼ፣ ዳርኮ ኮቫቼቪች አይነት ተጫዋቾች የነበሩት ቡድን ስለነበር ሰዎች ያስታውሱታል። በሁለት ነጥብ ብቻ አንሶ ነው። ከዛ ጋላክቲኮስ ሪያል ማድሪድ አንሶ ቡንደስሊጋውን ላሊጋውን ያልወሰደው በሁለት ነጥብ ብቻ አንሶ። ትንሹን ሪያል ሶሴዳድን ያሰለጠ አሁን ባለበት መጠንም ላይ አልነበረን ሶሴዳድ ያን ጊዜ ግን ያንን ቡድን ወደ ቻምፒየንስ ሊግ አሳለፉት። ፈረንሳይ አሰልጣኝ ናቸው። በላሊጋ ሌላ ስኬታማ ፈረንሳይ አሰልጣኝ ነበር ሉዊ ፈርናንዴዝ። ሉዊ ፈርናንዴዝ ቢልባኦን አትሌቲክ ክሉብ ቢልባኦ ወይም አትሌቲክ ቢልባኦን 1998 ላይ ቻምፒየንስ ሊግን ካሸነፈው ሪያል ማድሪድ በላይ አድርጎት ነበር። ሁለተኛ ሆኖ ነበር የጨረሰው ከቫንሃል ባርሰሎና ቀጥሎ። በዛው ፌርናንዴዝ ሁለተኛው በሆኖ በጨረሰበት ዓመት በእንግሊዝ ደግሞ አርሰን ቬንገር ደብል አሸናፊ ነበሩ። ዘጠና ስምንት ዘጠና ስምንት ዘጠናዎቹ መጨረሻ ሁለቶቹ መጀመሪያ ላይ ብዙ ፈረንሳያን አሰልጣኞች ከሀገራቸው የወጡ ስኬታማ ይሆኑ ነበር። አሁን እንደዛ አይደለም። ለምሳሌ ከሩዲ ጋርሲያ ከናፖሊ አሰልጣኝነት መሰናበት በኋላ የፈረንሳይ ሊግን ትቶ ሀገራቸው አይደለም። የተቀሩት አራት ሊጎችን ብትወስድ የሰባ ስድስት ክለቦች አሉ። አንዱም አሰልጣኝ አንዱም ክለብ በፈረንሳይ አሰልጣኝ የሰለጥነው በስፔን በጀርመን በእንግሊዝ እና በጣሊያን አንዱም አሰልጣኝ ፈረንሳይ አይደለም። ይሄ አስገራሚ ነው በጣም በፊት ግን እንደዚህ አልነበረም። የሆነ የፈረንሳይን አሰልጣኞች ወርቃማ ዘመን ነበር። የበተለይ ቬንገር ስኬት ጀራርድ ሁልየን በመጠኑ በሊቨርፑል ስኬታማ ስለነበሩ ቶተናም ለምሳሌ ዛው የሰሜን ለንደን ባል ትሪክ ለመድገም ሲል በሊዮን ታሪክ የመጀመሪያውን የሊግ ዋንጫ ያሸነፉት የፈረንሳይ በሪያ አሰልጣኝ ማሰልጣኝ የነበሩት ዣክ ሳንቲኒን አሰልጣኝ ያደረጋቸው አሊያን ፔራን ሬሜ ጋርድ ሌሎችም ፈረንሳያን አሰልጣኞች ከዛ በኋላ ተከትለው በእንግሊዝ አሰልጥ ነዋል ግን ቀረ። ይሄ አሁን በቅርብ ጊዜ እንዲህ አይነት ፈረንሳያን አሰልጣኞችን የመቅጠር ፍላጎት የለም። ዚነዲን ዚዳንን እንደ አሰልጣኝ ፈረንሳይ እንለው እንደሆነ አላቅም። አርሰን ቬንገርንም እንደ አሰልጣኝ ይሄ የፈረንሳይ እግር ኳስ አፈራሽ እንላቸው እንደሆነ አላቅም። ለምን መሰለሽ? ምሳሌ የጣሊያኖቹ ሲወጡ ስኩል አላቸው። የጣሊያን ስኩል የሚባላል ኮቨርቺያ ነው። የፌዴሬሽኑ የአሰልጣኝነት ትምህርት ቤት መሆኑ ብቻ አደለም፣ የብሔራዊ ቡድኑ ካምፕ መሆኑ ብቻ አደለም። ግን የታክቲካል አዳፕታቢሊቲ ላይ ይታወቃል። ኮቨርቺያ ነው። ለምሳሌ የስፔን ስኩል የሚባል አለ። ለምሳሌ ብትወስጭ ስፔኖቹ ያው ወይ ጎ ፖሴሽን ፉትቦል በፖዚሽናል ፉትቦል የሚታወቁ ናቸው። ፈረንሳዮቹ እንዲህ አይነት ትልቅ የእግር ኳስ ትምህርት ቤት የላቸውም። እንዲያውም አላኖንቴዝ የሚባል ኖንት ውብ እግር ኳስ ይጫወት ስለነበር የኖንትን ውብ ጨዋታ ሲጠቅሱ ሆሴ አሪባስ የሚባሉ አንድ ስፔን ያሰልጣኝ ነበሩ። እሳቸው ናቸው ወደዛ ኤክስፖርት ያደረጉት ፈረንሳይ ሁልጊዜም ቢሆን የሚሼል ኢዳልጎ ቡድን ኤክሰፕሽን ነው። ግን ሁልጊዜም ልክ እንደ ሆላንዶቹ ቶታል ቮይት ቦል አሁን ስፔኖቹ እንዳላቸው አይነት ታክቲካዊ መታወቂያ የላቸው። ይህኛው ዘመን ደግሞ አይደንቲቲ ፉትቦል ዘመን ነው። አሁን ቬንገርን ብታይ፣ ቬንገር ቦል ተብሎ የእሳቸው ቡድን ቴክኒካዊ እግር ኳስ ይደነቅ ነበር። ከእሳቸው በፊት በእንግሊዝ እግር ኳስ ያልታያ ጨዋታ ነበራቸው። ልክ ነው ሃይሊ ቴክኒካል ግን የቬንገር ኤክሰፕሽን ነው። ብዙ ፈረንሳይን አሰልጣኞች እንደ እሳቸው አይደለም የሚጫወቱት። ብዙዎቹ የሚያጠቁ አልነበሩ። ስለዚህ እንደው በፈረንሳይ ፉትቦል ስኩል ውስጥ የወጡ ናቸው ለማለት ያስቸግራል። ዚዳንንስ እንዴት ነው የምታዩ? ዚነዲን ዚዳን ዚዳን ልክ ነው። በፓስፖርት ፈረንሳዊ ነው፣ ሀገሩ ኩሩ ፈረንሳዊ ነው። አሁን በቅርብ ጊዜ የፈረንሳይ ብሄራዊ ቡድን ሲያሰለጥን እናየዋለን። ዚዳንን እንዳሰልጣኝ ፈረንሳዊ ብዬ ግን ለመረዳት ያስቸግረኛል። ዚዳንን የጣሊያን እና የስፔን አሰልጣኞች ወይም እግር ኳስ ድብልቅ ነው ልትዩት ሲች፣ በተለይ የጣሊያን ከዚህ በፊት በዩቬንቱስ ያሰለጠኑትን ማርቼሎ ሊፒን እና ለሁለት ዓመት ያሰለጠኑትን አንቼሎቲን ነው የሚመስሉ። አዳፕ ተብል አሰልጣኝ ነው እንጂ የሆነ የሆላንድ አሰልጣኞች እንደሚወጡበት አይነት የእግር ኳስ የአይደንቲቲ ትምህርት ቤት ውስጥ አልፎ የመጣ አይደለም። ለነገሩ በፈረንሳይም ከተጫወተ ረጅም ጊዜ ሆኖታል። ከቦርዶ ወደ ዩቬንቱስ 96 ነው የተዘዋወረ። ስንት ዓመት ማለት በጣም ረጅም ጊዜ ሆኖታል ነው። 30 ዓመት ሊሆኑ ነው። ከሀገሩም ከወጣ በሀገሩም ሊግ ከተጫወተ ረጅም ጊዜ፣ በጣሊያን ረጅም ጊዜ፣ በስፔን በዩቬንቱስ እና በሪያል ማድሪድ ነው ያሳለፈው። ስለዚህ አንዱ ችግር የሚመስለው ሌሎች ክለቦችን የሚስብ እንዳ እንደነሱ እንጫወት ነው ውጤታማ ቢሆንም እኮ ነው 98 ያለ ማንጫም፣ 2018 ያለ ማንጫም ሲወስዱ ሙሉ የሆኑ የፍሌር ተጫዋቾች አሉት። በተለይ ያኛው ዚዳን ጆርካይፍ አይነት ተጫዋቾች ነበሩት 2018 ላይ ብዙ የፍሌር ተጫዋቾች ነበሩት ማለት ያስቸግረኛል፣ ግን ስቲል ፖግባ፣ ግሪዝማን፣ ምባፔ አይነት ተጫዋቾች የነበሩት ቡድን ሁለቱም ግን የሆነ እንዴትም ብሎ የአለም ዋንጫ ያሸነፈ ቡድን ሆነ እንጂ ልክ ስፔኖቹ አሁን ባለፈው የአውሮፓ ዋንጫን ሲያሸንፉ ከዚህ በፊት 2008፣ 10፣ 12 ትልልቆቹን ውድድሮች ደጋግሞ ሻምፒዮን ሲሆኑ የስፔን እግር ኳስን አለም ሁሉ እንዲቀዳው በሚያስችል ትውስታ ውስጥ በሚቀር አጫወት ነበር። እና ይሄ የፈረንሳይ እግር ኳስ ላይ ያለ አስተሳሰብ አሰልጣኞችን ለመቅጠር የሚያበረታታ አልሆነ። ሁለት ሺ አስር ላይ የእነሱ ሰከንድ ዌይቭ የሚሉት ብዙ አሰልጣኞችን ሌሎች ክለቦች መቅጠር የጀመሩበት ጊዜ ነበር። ለምሳሌ ራያል ሶሲዳድ ፊሊፕ ሞንታኝን ቀጠረ፣ ሮማ ሩዲ ጋርሲያን ሾመ፣ አስቶን ቪላ ሬሚጋርድን ቀጠለ። ከቬንገር የመጀመሪያ የአርሰናል ፈራሚዎች መካከል አንደኛው ነበር ክሎድ ፖኤል፣ እሳቸው የቀድሞ ተጫዋች ነበር። ሳውዛምተንን ሰለጠነ። ቫለሪ ኢዥማኤል ቮልፍስቡርግን ያዘ። ለምን አይፈለጉም የሚለው ነገር ግን ከዚህ ከ ታክቲካል አይደንቲቲ ጋር ብቻ መያያዝ ያለበት አይመስለኝም። ከቋንቋም ጋር ያያዙታል ብዙዎቹ አሁን ቬንገር ፖሊጎት ወይም ነው ፖሊግሎት ነው የሚባለው ብዙ ቋንቋ መናገር መልታይሊንጓሊቲ ብዙ ቋንቋ ይናገሩ ነበር። እንግሊዝኛ ይናገራሉ፣ ጀርመንኛ ይናገራሉ፣ ስፓኒሽ ይናገራሉ፣ የጣሊያን ቋንቋ ይናገራሉ፣ ጃፓንኛ ይናገራሉ። ስለዚህ ለዓለም ገበያ የተዘጋጁ ነበሩ ስታያቸው እሳቸውም መጽሐፋቸው ላይ ማይ ላይፍ ኢን ሬድ ኤንድ ዋይት የሚለው መጽሐፋቸው ላይ እንዳሉት ልጅ ሆኖ ነው እንግሊዝኛ የተማሩት። በጣም ኮዝሞፖሊተን ናቸው። አለም ላይ ያለው ይሄ እንደ አለም አቀፍ ዜጋ አለ አይደለም፣ ወርልድ ሲቲዝን ነው የሚሉት። ለምሳሌ ስለዚህ በፈረንሳይ ብቻ እንደማልኖር ስላወቅኩ እንግሊዝኛ መማር ነበረብኝ ብለው እዛ ገና ተጫዋች በነበሩበት ጊዜ ወደ እንግሊዝ መጥተው ነው በካምብሪጅ እንግሊዝኛ የተማሩት። ሁለት ሳምንት ከትንንሽ ልጆች ጋር ማለት ትልቅ ናቸው ያኔ እንግዲህ ኳስ ተጫዋች ነበሩ፣ የስትራስቡር እንደዛ። ሁለት ሳምንት ጠንክሬ ሰርቼ አላቅም ይላሉ። አሁን የእሳቸው የእንግሊዝ ኮማንድ የሚገርም እንግሊዝኛ ነው የሚናገሩት። ለምሳሌ ግን ሲስተሙ ራሱ እንግሊዝኛ እንዲማሩ ያደርጋል። ለዚህ ነው ሁበርት ፎኛ የሚባሉ የፈረንሳይ እግር ኳስ ፌዴሬሽን የአሰልጣኞች ትምህርት ቤት መሪ የሆኑት ሰው እንግሊዝኛ እና አካት እንዴ አሉና፣ ግን ይህ ቋንቋ የመናገር ፍላጎት በሰውየው በተናጋሪው ፍቃድ ላይ የሚመሰረት ነው። ለምሳሌ ቬንገር አይነት ኩሪዮሲቲ ነበር፣ አለምን የማወቅ ፍላጎት ነው። ለምሳሌ የፖለቲካ ንባብ ነበራቸው ና ያኔ እሳቸው ወጣት በነበሩበት ጊዜ በሁለት ሪዮት አለማዊ ሀሳቦች አለም ተወጥራ ነበር በካፒታሊዝም ና ኮሚኒዝም፣ ሶሻሊዝም እና ያው የእሳቸው ያሉበት ሀገር ሚዲያ ምንም እንኳ ሶሻሊስት መሪዎች የነበሩም ቢሆን ግን ሶሻሊዝምን በሶቪየት ኮንሰፕት የሚተገብር ሀገር አልነበርም። ስለዚህ መሄድ አለብኝ ያሉና ወደ ሀንጋሪ ሄዱ። ራሳቸው ሄደው ለማጥናት ማለት ነው። እንዴት ሶሻሊዝም ስርአቱ እንዴት እንደሆነ እና አዩና፣ ብዙ እንደማይሄድ ገብቶ ነበር ይላሉ። ወደ ጃፓን ሄዱ ምናምን። ግን ሲስተም አፈራሽ አይደለም ዚዳን ረጅም ጊዜ በጣሊያን ስለተጫወተ ረጅም ጊዜ በስፔን ስለተጫወተ ነው የማድሪድ አሰልጣኝ ሆኑ። ቬንገር እንደዚህ በራሳቸው ኪሪሲቲ ምክንያት አሰልጣኝ ሆኑት። ግልጽ ሀሳብ ያለው አሰልጣኝ ጠፋ አሁን እና ለምሳሌ የሆነ ጊዜ የፖርቱጋል አሰልጣኞች በታክቲካል ፐሪዳይዜሽናቸውን በዛ የሊዝበን ዩኒቨርሲቲያቸው ምክንያት ፖርቱጋል አሰልጣኞች፣ በተለይ ሞሪኒዮ ስኬታማ ከሆኑ በኋላ ክለቦች ፖርቱጋል አሰልጣኞች አሁን ፋሽነብል የሆኑት የጊዜው አሰልጣኞች ፖርቱጋሎች ናቸው በሚል ይቀጥሩ ነበር። አሁን የስፔን ወይም ምንድነው ስፓኒሽ አርጀንቲኒያን ስኩል የሚሉት አለ። አሁን የጓርዲዮላ አርቴታ፣ ቢኤልሳ፣ ፖቼቲኖ፣ ሲሞኔ ምናምን ያሉበት ጋያርዶ ወደ ሪቨር ቢመለስም የሆላንዶች ፋሽን ደግሞ ነበር የሆነ ጊዜ ፒተር ቦዥን ዶርትሙንድ ይወስዳል። ሁ ኤሪክ ቴንሀግን ማንቸስተር ናይትድ ይቀጥራል። ደቦርን ኢንተር ቀጥሮት ያውቃለሁ። ክሪስታል ፓላስም እንደዚሁ የጆቫኒ ቫን ብሮንኮስት እንደዚሁ ክለቦች አሰልጥነው ያውቃሉ፣ በአውሮፓ ሌሎች ከሀገራቸው ውጭ ያሉ ክለቦች ጣሊያኖቹም ልክ እንደዚሁ ናቸው። ጣሊያኖቹ ደግሞ አዲስ አይዲያ ሲመጣም ሳይቀር፣ ለምሳሌ እንደ ዲዘርቢ አይነቶች አሰልጣኞች ሲቀጠሉ ሳይቀር በቃ የሚፈለጉ ጀርመኖቹ ደግሞ በተለይ በዚህ በሱፐር ፕሬሲንጋቸው በሄቪ ሜታል እግር ኳስ ምክንያት ናግልስማን ማርኮ ሮዘ ከዚ በፊት ክሎፕ ቱኸል እንግሊዝ አሰልጣኝ ናቸው። አሁን ሴባስቲያን ሆነች አሁን እንደ አዲስ ኮንትራት ፈረመ፣ እንጂ ይዛው ባለበት ክለብ በስቱትጋርት ወይም ኡሊ ኡሊ ሆነሽ የወንድም ልጅ ነው የኡሊ አልኩኝ፣ ሴባስቲያን ሆነሽ የኡሊ የወንድም ልጅ ነው። ሌሎችም አሰልጣኞችን ማየት ጀምር፣ ፈረንሳዊያንን ግን በዚህ መንገድ አያዋቸውም ሰዎች እና ፈረንሳዊ ጋዜጠኛ ያለን ፊሊፕ ኦክሌር የሚባል በፊት የፍራንስ ፉትቦል ጋዜጠኛ ነበር። አለፈ የፈረንሳውያን አሰልጣኞች ወርቃማ ዘመን ይልና፣ እሱም የቋንቋን ጉዳይ አነሳ። አንዳንዶቹ ኤጀንት ይላሉ። ለምሳሌ ፖርቱጋላውያን አሰልጣኞች ጆርጅ ሜንዴዝ ሱፐር ኤጀንታቸው ነው። ስለዚህ ኃይለኛ ኮንታክት አለ፣ ክለብ ያገኝላቸዋል። ለፈረንሳዮቹ አሰልጣኞች ኤጀንትም የላቸውም። ደህና ኤጀንት የሚታወቅ ስራ ያገኝላቸው ኤጀንት የለም። እሱን ይጠቅሳሉ። ግን አንድ የረሳውት ስም አለ፣ ቀርታ ፓትሪክ ቪየራ ብቻ አለ። ከፈረንሳይ አሰልጣኞች መካከል የጄኖዋ አሰልጣኝ ጄኖዋን አትርፎታል ማለት ይቻላል። ቡድኑ ጥሩ እየተጫወተ ነው። ባለፈው ለጥቂት ሳነሳው ነበር። ከዛ ውጪ አንድ ሬጂስ ለብሪን የሚባሉ ይባሉ በሰንደርላንድ አሪፍ ቡድን የሰሩ አሰልጣኝ ያሉ፣ የሎሪ አሰልጣኝ ነበሩ። እነ ቫለሪ ዥማኤል ተመልሶ የብላክ በርን አሰልጣኝ ሆኗል። ሌላ አሰልጣኝ አታይም። እነዚህም ግን የዋናዎቹ ሊጎች አሰልጣኞች አይደሉም። ሬጂስ ለብሪን ብትወስድ፣ ቫለሪ ዥማኤል የእንግሊዝ ሁለተኛ ዲቪዚዮን አሰልጣኞች ናቸው። እንዲህ አይነት የእግር ኳስ ሀይል ሆና ፈረንሳያን እንዲህ አይነት ስራዊ የማግኘት እድል የላቸውም በፊት የዛሬ 15 ዓመት ይላል 20 15 18 አሰልጣኞች በዓለም ደህና ደህና ብሔራዊ ቡድኖችንና ክለቦችን ያሰለጥኑ ነበር። አሁን ሰባት አሉ። ሰባት ብቻ ናቸው። ያው ጋርሲያ የቤልጂየም አሰልጣኝ ሆነዋል። ዊሊሳኝ ሆለን አርቨሬና በኢንተርናሽናል እግር ኳስ የጆርጂያን የሳዑዲ ብሔራዊ ቡድን ያሰለጥናሉ። የኮንጎ የሞሪሽስ የደቡብ ሱዳን የሃይቲ ብሔራዊ ቡድኖች አሰልጣኞች ፈረንሳውያን ናቸው። ግን ቀርቷል። አሁን በሌሎች ሀገራት ብዙ የለም። የሚገርመው በሌሎች ሀገራት ሊጎች ብቻ ሳይሆን በፈረንሳይም ነው የቀነሰው። ለምሳሌ በጣሊያን ሰማኒያ ፐርሰንት የሚሆኑት አሰልጣኞች ጣሊያናውያን ናቸው። ከሀያዎቹ ክለቦች ወይም ከአንድ እስከ ስምንት ያሉትን የሚያሰለጥኑት ጣሊያናውያን ናቸው። ሰማኒያ ፐርሰንት በፈረንሳይ ሊገ የሚያሰለጥኑት አሰልጣኞች አርባ አራት ፐርሰንት ብቻ ናቸው። በሀገራቸውም አይፈልጉም ማለት ነው። ዋና ዋናዎቹ ክለቦችን ጭምር የሚያሰለጥኑት የውጭ ሀገራት ዜጎች ናቸው። አንቸሎቲ ይላል። ፊሊፖ ክሌር የፓሪስ አንጀርማ አሰልጣኝ በነበሩበት የመጀመሪያው የውድድር ዘመን አንድ የውጭ ሀገር አሰልጣኝ ብቻ ራሳቸው አንቸሎቲ ብቻ ነው የነበሩት። አሁን አስራ አራቱ አሰልጣኞች የውጭ ሀገር አሰልጣኞች ናቸው። በዚህ ምክንያት አሁንም ወጣት ፈረንሳይ አሰልጣኝ ተስፋ ያለው አሰልጣኝ ለማየት ያስቸግራል። ደህና የሚባሉትም እንደ ብሩኖ ጄኔሴውም አይነቱ ሀምሳ ስምንት ዓመታቸው ነው። ቅርብ ጊዜ እንደ ጁሊያን ስቴፋ የሚባል አሰልጣኝ መጥቶ ነበር። እሱን የሚፈልገው ትልቅ የአውሮፓ ክለብ ጠፍቶ የኢራኑ ፐርሲፖሊስ የሚባለው ክለቡ ሊቀጥረው ፈልጎ የነበረው ና በእነዚህ ምክንያቶች ፈረንሳይ ትልቅ የእግር ኳስ ሀገር ቢሆንም ፈረንሳይን አሰልጣኞች ግን ብዙ አይፈልጉም። አዎ፣ አድማጮቻችን ለዛ ነው የነበረን ቆይታ ይህንን ይመስል ነበረ። የአራዳ ኤፍኤም ሌሎች ፕሮግራሞች ወደ እናንተ ይደርሳሉ። መልካም ጊዜ እንላችሁ።